ጋይስ ሮዛን ጉዲ ንግቦት እንተሎ ጦር አሰላም አለይኩም ራሕመቱላሂ ወበረካቱ። ሰላም ሰላም ወዲያ ሰላማችሁ ባላችሁበት ሁላችሁም እና እና ሰብስክራይብ ያለ አረጋችሁትም በጣም ነው ማከብራችሁ፣ በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ ማለት ነው። ላይክ ለምታደርጉ፣ ሰብስክራይብ ለምታደርጉ አላ ጀዛችሁን ይክፈልና፣ ዛሬ በአዲስ ቪዲዮ መጥቻላችሁ አለ ማለት ነው። እሱም ደሞ ስለ ሮዛ ነው። ሮዛ እያሱን ጉድ አደረገችው ማለት ነው፣ አዋረደችው። ለምን ብትሉ ባለፈው ሰይድን እቅርታ ጠይቃ ተመለሰና አግባኝ አጥፍቼ ባሃለው እቅርታ አርግልኝ ያጠፋሁትን በሙሉ ቅርታ አርግልኝ፣ ካወዲ ሱማያ ሱማያንም አልፈራትም እሷ ምንም ብታለቅስም ምንም ብትለኝ ካወዲ አልሰማትም፣ ማንንም አልሰማም። ስለዚህ እቅርታ አርግልኝ ና አግባኝ ብላው ነበር። ሰይድ ደግሞ አይሆንም፣ እኔ ለእኔ የምትሆን ሴት አግኝቻለሁ፣ አንቺ አልፈልግሽም አላት። እሱ እንደዚህ እምቢ ስላት ተመልሳ ለያሱ ለሰይድ ጓደኛ ጓደኛ ነው ለሰኢድ ማለት ነው ያሱ ያሱ ብራ ሪከርድ አደረገችለት። ሽምግልና ላከችው ለሰኢድ። አደራህን ያሱ፣ እኔ አለ ሰኢድ መኖር አልችልም። ህይወቴንም ለሱ አወጣለሁ አጠፋለሁ፣ ነፍሴን ለሱ ብዬ አጠፋለሁ። ስለዚህ ሰኢድ ተመልሶ እንዲያገባኝ ለምንልኝ፣ እኔ ካወዲ ይቅርታም አርጌዋለሁ ብዬዋለሁ፣ እና ካወዲም ሌላ ሰው እንደማልሰማ ንገርልኝና ሽምግልና እናፍሄድልኝ ብላ ያሱ አልቅሳ ው ብላ አለ ቀን ማታ እየደወለች ልክ ሰው እንደሞተ ነገር ልክ ቅያመ እንደወረደ ነገር በቃ ቀን ማታ ሳይቀር እየደወለች አስቸገረችኝ ቀጥታ ደውዬላት ስጠይቃት እንደዚህ እንደዚህ ብላ በቃ ነገረችኝ አልቅሳ እሺ ብዬሽ ከአዲስ አበባ ገ ፊንፊኔ ወደ አዳማ ሄደ ማለት ነው ያሱ ለሰኢድ ሊነግረው ማለት ነው ሽምግልና ዘልቆ እና ሲሄድ ሰይድ ምን ይላል? ሮዛ አቋም የላትም በራሷ የምትተማመን ሴት አይደለችም። ዛሬ ሱማያ ደውላ ብታስፈራራት የምትቀይር የምትቀየር ልጅ ናት። ዛሬ ያለችው ነገ አትገኝም። እና እኔ ራሱ አግብቻት ወደ ቤት ባስገባት ሱማያ ዛሬውኑ ከዛ ቤት ውጪ ብትላት የምትወጣ ልጅ ናት፣ ትፈራለች እና አቋም የሌላት ሴት ናት። እሷን ለኔ አትሆንልኝም እም አላገባትም ብሎ ለያሱ አረጋግጦ ነገረው ማለት ነው። ከዛ እንደዚህ ሲል ለከሱማያ ደውላ አሁንም እንደገና ከሰይድ ላይ መራቅ አለብሽ። እኔ እንኳን አንቺ አንድ ሴት አግብቶ ሰይድ ቢያገ አግብቶ ቢያስገባ አንድ ሴት እኔ እሱ ስር ምተው አይደለውም ሰኢድ፣ አግብቶ እኔ እስካለሁ አንድ ሴት አግብቶ ሊኖር አይችልም። እኔም አልተውም፣ አንድ ሴት አልተውም። ራቂ ከሱ ላይ ብላኝ፣ ሪካርድ አደረገችልኝ። እና ስለዚህ አልፈልግም፣ በቃ ያሱ፣ ተወው፣ ትቼዋለሁ ሰኢድን ሱመያ እንደዚህ አለች ብላ እንደገና አሁንም ለያሱ ነገረች ማለት ነው። ከዛ ያሱ አሁን ምን ይላል ያሱ፣ ጉድ አረገችኝ። ባለፈው እኔ ሱማያ አልፈራም ምናምን ምናምን ብሎ ብላ ሽምግልና ልካኝ፣ አሁን ደግሞ ተመልሳ ሱማያ ስደውልላት ወዲያው ሀሳቧን ቀየረች። ሰኢድ ያለው እውነት ሆነ። በቃ እኔ እንደዚህ አይነት ሰው አልወድም። አታ ያሱ ራሱ ማለት ነው። ምን አይነት ሰው ናት? ምን አይነት በቅባቃ ናት? ምን አይነት ፈሪ ናት? እንዴት ሴት ሴት ሴት ናት እሷ እንደ እሷ አይነት ሴት ትፈራለች ብሎ እንግዲህ በጣም ተናዶ ያሱ እየተናገረ ነው ማለት ነው። እና ስለዚህ አንቺ አትሆ አትሆንለትም እና ሁለተኛም ደግሞ ተመልሳ እንዳትጠይቀኝ ብሎ እየተናገረ ነው ማለት ነው። ያሱ ሁለት ለመናገር እሱ እንትና ሮዛ፣ ይሄ የሰይድን ህይወት ለማጥበጥ ከሆነ ነው እንጂ አትሆንለትም ለሰኢድ ማለት ነው። ለምን አቋም የላትም አንድ ነገር ዛሬ ዛሬ የተገኘች ቦታ ነገ አትገኝ። ማንም ነው የሚጫወትባት፣ ማንም ነው የሚሸውዳት። እሷ ባለፈው ሱመያ ምን ብላ ከአሜሪካ መድኃኒት አመትንሽ አማጣንልሽ ነይና ማታቀው ሰው እና እንዴት ብላ መላውም መድኃኒት መድኃኒት ወደ ሆድ የሚበላ ነገር እንዴት ብላ እሷ አምና ሄደ ተቀብለ ልትጠቀም ፈለገች። እስቲ ያስቡት እና አትሆንለትም። አንደኛ ሞኝ ነገር ናት። ሞኝ ሞኛ ነገር ናት። እና ፈሪም ናት። እና በቃ ያኔ በቃ ማትሆን ለሰይድ አትሆንለትም። እሷ ለሰይድ የምትሆኑ አንዳንድ ሴት ጀግና ሴት ከሱ ጋር መጥቆም ልክ እንደ ሱማያ አይነት ሱማያን ማጥፈራ በቃ ሰይድን ያዝ አርግታ መኖር የምትችል ማኖር የምትችል ትዳሯ መያዝ የምትችል ሴት ናት እንጂ ሮዛ በደን ለሰይድ ሲጀመር አትሆንም። ሰይድ አንድ ቀን አንድ ጊዜ ተሳፍሮ ቢሄድባት ሱመያ መታኔ ውጭ ብትላት ልብሷን ሰብስባ ነው የምትወጣው። ስለዚህ ሰይድ ራሱ አትያዝልኝም፣ እሷ ህይወት ህይወቴን ነው የምትበጠብጠው። ስለዚህ እኔ ገና ከሷ ቀን መሯሯጥ አልፈልግም አትሆንልኝም ብሎ ተናገረ ማለት ነው። እንግዲህ ሮዛዬ ያንቺም ለአንቺ ያለው እንግዲህ መሬት ነው ያለው አንቺ ሱመያ ሱመያ ሱመያ ትያለሽ። ባለፈው እንደዛ አልቅሳ ውኡ ብላ ስመያሊ ከርስ ስታደርግላት በዛው ሀሳቧን ቀየረች። ይሄን ያህል የምትፈሪ ከሆነ ሰኢድ ላይ መራ አካላት ያንቺ ያለው ደግሞ አላህ ያመጣልሽ። ትናንትና ራሱ የሆነ ቪዲዮ ላይ ቢላ ይዛ ምናምን እንደት ያደርጋለ። እኔ በማዶ ቤዳ እንደዚህ አፉን የሚከፍት ሰው ነው የሚያስጠላ ለመናገር ማለት ነው። እንግዲህ ሰኢድም ግን ልክ ልኳን ነው ነገራት ላይ ላይ ወይ ውርደት። በአሁን ዘመን ሴት ልጅ ናት ወንድም መጠየቅ። ወይኔ ጉዴ እውነት ከባድ ነው። እና እንደዛ ነው የምላችሁ፣ ጋይስ ስለ ሮዛ ጉዳይ ይሄ ነው። እና በጣም ትፈራለች እሷ ሴት እንደ ራሷ አይነት ሴት ትፈራለች። እንደዚህ አይነት ሰው ደግሞ ለራሱ ራሱ አቋም አይኖረውም። ለምን የምትወደው ሰው ከሆነ እሷ እንዴት እንደ ሷ አይነት ሴት ትፈራለች? ምን ታረጋታለች? አትገላት። አንድ ጥፊ ብትለብሷ ሁለት ማለት